አርእስተ ዜና። በማዳበሪያ ግዢ በመንግስት ላይ ከ5.6 ቢሊዮን ብር በላይ ጉዳት አድርሰዋል የተባሉ ከፍተኛ ባለስልጣናት ተጠርጥረው መያዛቸውን የፍትህ ሚኒስቴር በመሰረተው ክስ አስታውቋል። በዝርዝር ይዘነዋል። የጎንደር ዩኒቨርሲቲ የቤተ ሙከራ ግብዓትና የበጀት ዕጥረት እንዳለበት በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ገለጸ። ይህንን የገለጸው ቋሚ ኮሚቴው በዩኒቨርሲቲ የመማር ማስተማር ስራዎች ላይ የመስክ ምልከታ ባደረገበት ወቅት ላይ ነው። የምናስደምጣቸው ይሆናል። ከአንድ ሳምንት በፊት ከአዳሪ ትምህርት ቤታቸው ታግተው የተወሰዱ ሀያአራት ናይጄሪያውያን ሴት ተማሪዎች ተለቀዋል ሲሉ የሀገሪቱ ፕሬዝዳንት አስታወቁ። ታጣቂዎቹ በናይጄሪያ ኬቢ ግዛት የሚገኘውን የመንግስት የሴቶች አጠቃላይ ከፍተኛ ሁለተኛ ደረጃ ትምህርት ቤት ላይ ጥቃት ፈጽመው አንድ የሰራተኛ አባል መግደላቸው የሚታወስ ሲሆን 25 ተማሪዎችን ደግሞ አግተው ወስደው ነበር። ትሰሙታላችሁ። የእስራኤል ጠቅላይ ሚኒስትር ጽህፈት ቤት እንደገለጸው እስራኤል በቀይ መስቀል በኩል ሐማስና የፍልስጤም እስላማዊ ጅሀድ ወይም ፒአይጄ በጋዛ ውስጥ ከቀሩት የመጨረሻዎቹ ሶስት ህይወታቸው ካለፉት አጋጆች የአንዱን አስክሬን ይዟል ያሉትን ሬሳ ሳጥን መቀበላቸውን አስታውቋል። አብራችሁን ስትቆዩ የምታገኙት ይሆናል። ጤና ይስጥልኝ። የሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? ከሀገር ውስጥ እንዲሁም ከውጭ ያዝናቸውን መረጃዎች ወደ እናንተ ማድረስ ጀምረናል። ከዜናዎቹ ጋር ምህረት ደግፍ አብሬያችሁ ቆያለሁ። በመንግስት ላይ 5.6 ቢሊዮን ብር ጉዳት አድርሰዋል የተባሉ ከፍተኛ አመራሮች ተከሰሱ። በማዳበሪያ ግዢ በመንግስት ላይ ከ5.6 ቢሊዮን ብር በላይ ጉዳት አድርሰዋል የተባሉ ከፍተኛ ባለስልጣናት ተጠርጥረው መያዛቸውን የፍትህ ሚኒስቴር አቃቤ ህግ በመሰረተው ክስ አስታውቋል። ባለስልጣናቱ የግዢና መመሪያ ውሳኔዎችን በመጣስ የጥራት ችግር የታየበት የአፈር ማዳበሪያን ግዢ በመፈጸም እንዲሁም ማዳበሪያውን ከውል ውጭ በሆነ መንገድ በማጓጓዝ በመንግስት ላይ ከ5.6 ቢሊዮን ብር በላይ ጉዳት አድርሰዋል ተብሏል። በተጨማሪም የጥራት ችግር ያለበት መሆኑን እያወቁ ወደ ሀገር እንዲገባ አድርጓል በሚል ሕዳር 15 ቀን 2018 ዓ ም በፌዴራል ከፍተኛ ፍርድ ቤት ችሎት ላይ መቅረባቸው ተገልጿል። ክሱ የተመሠረተባቸው ሰባት አመራሮች ሲሆኑ በኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ምክትል ስራ አስፈጻሚ፣ በአንድ የግብርና ሚኒስቴር ከፍተኛ አመራር እንዲሁም በኢትዮጵያ ተስማሚነት ምዘና ድርጅት ሁለት ከፍተኛ አመራሮች ላይ መሆኑ ተነግሯል። ተጠርጣሪ የተባሉት ባለስልጣናቱ በአጠቃላይ ከ5.6 ቢሊዮን ብር በላይ በህዝብና በመንግስት ላይ ጉዳት አድርሰዋል ሲል አቃቤ ህግ የብሩን መጠን በዝርዝር ያስቀመጠ ሲሆን አድርሰዋል በተባሉት ጉዳትና ወንጀል በከባድ የሙስና ወንጀል ክስ ተመስርቶባቸዋል ሲል ሪፖርተር በዘገባው አትቷል። የጎንደር ዩኒቨርሲቲ የቤተ ሙከራ ግብዓትና የበጀት እጥረት እንዳለበት ተገለጸ። ዩኒቨርሲቲው የቤተ ሙከራና የግብዓት በጀት እጥረት እንዳለበት በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ገልጿል። ይህንን የገለጸው ቋሚ ኮሚቴው በዩኒቨርሲቲው የመማር ማስተማር ስራዎች ላይ የመስክ ምልከታ ባደረገበት ወቅት ላይ ነው። ከበጀት እጥረቱ በተጨማሪ ለሁለተኛና ሶስተኛ የድህረ ምረቃ ተማሪዎች የሚደረገው የገንዘብ ድጋፍ አነስተኛ መሆኑን ከዩኒቨርሲቲው መምህራን መጠቆሙ ተገልጿል። በተያያዘም ተማሪዎች የውሃ እጥረትና የምግብ ጥራት ችግሮች እንዲፈቱ ጠይቀዋል ተብሏል። ቋሚ ኮሚቴው ዩኒቨርሲቲው ለተማሪዎች እየሰጠ የሚገኘው የቤተ መጻሕፍት፣ የምግብ፣ የተማሪዎች ማደሪያ አገልግሎቶች እንዲሁም የትምህርት ጥራትን ለማጠናከር ችግር ፈቺ ጥናትና ምርምር ለማድረግ የተቋቋሙ ቤተ ሙከራዎችም ላይ ምልከታ ያደረገባቸው ሲሆን በቀጣይም ችግሮቹን ለመፍታት ግብረ መልስ እንደ እንደሚሰጥ ተገልጿል። ያለ ደረሰኝ የጫኑ 907 የደረቅ ጭነት ተሽከርካሪዎች በቁጥጥር ስር ውለዋል። በመዲናዋ ባለፉት አራት ወራት ከ5000 በላይ የደረቅ ጭነት ተሽከርካሪዎች ላይ የደረሰኝ ቁጥጥር በመካሄድ ከ954 ሚሊዮን ብር በላይ ደረሰኝ እንዲቆረጥ መደረጉ ተገለጸ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በ2018 በጀት ዓመት አራት ወራት ውስጥ በ5203 የደረቅ ጭነት ተሽከርካሪዎች ላይ የደረሰኝ ቁጥጥር ማካሄዱ ተገልጿል። የደረሰኝ ቁጥጥሩ በሁሉም የከተማዋ አቅጣጫዎች ወደ ከተማዋ በሚገቡ፣ ከከተማዋ በሚወጡና በከተማዋ ውስጥ በሚንቀሳቀሱ የደረቅ ጭነት ተሽከርካሪዎች፣ ሚኒባሶችና አነስተኛ ሽፍን መኪኖች ላይ ነው የተካሄደው። በዚህም ያለደረሰኝ ጭነት በመያዝ ሲንቀሳቀሱ የነበሩ 907 የደረቅ ጭነት ተሽከርካሪዎች በቁጥጥር ስር የዋሉ ሲሆን 1039 ግብር ከፋዮች ደግሞ ደረሰኝ እንዲቆርጡ፣ 997 ግብር ከፋዮች ላይ ደግሞ አስተዳደራዊ እርምጃ እንዲወሰድ ተደርጓል ተብሏል። ከዚህ በተጨማሪ በተደረገው ቁጥጥር የደረቅ ጭነት ተሽከርካሪዎች የጫናቸው ሸቀጦች ላይ የ954 ሚሊዮን 803 ሺህ ብር ደረሰኝ እንዲቆረጥባቸው ለማድረግ መቻሉም ተገልጿል። በአሁኑ ወቅትም የደረሰኝ ቁጥጥሩ ተጠናክሮ መቀጠሉ የተገለጸ ሲሆን ደረሰኝ ሳይዙ ሸቀጦች በመጫን በሚንቀሳቀሱ ተሽከርካሪዎች ላይ ከሚወሰድ አስተዳደራዊ እርምጃ በተጨማሪ በቀጣይ የደረቅ ጭነት አሽከርካሪዎች ላይም የሕግ ተጠያቂነት እንዲሰፍን የሚደረግ መሆኑ ተብራርቷል። ሁሉም የግል ከፍተኛ ትምህርት ተቋማት መረጃዎቻቸውን በተዘጋጀው ስርዓት ላይ እንዲያስገቡ ተገደዱ። ሁሉም የግል ከፍተኛ ትምህርት ተቋማት መረጃዎቻቸውን በመንግስት በተዘጋጀው ስርዓት ላይ የማስገባት ግዴታ እንዳለባቸው ተነግሯል። በትምህርት ሚኒስቴርና መንግስታዊ ባለሆኑ ከፍተኛ ተቋማት ባለቤቶች ጋር በነበረው ውይይት በተሰጠው አቅጣጫ መሰረት ሁሉም ተቋማት መረጃቸውን በተዘጋጀው ስርዓት ላይ የማስገባት ግዴታ እንዳለባቸው ትምህርት ሚኒስቴር አሳስቧል። መረጃውን የማያስገቡ የግል ከፍተኛ ትምህርት ተቋማት በፌዴራል መንግስት በሚሰጡ አገልግሎቶች እንደማይስተናገዱ አቅጣጫ ተቀምጧል። ሚኒስቴሩ በዘርፉ ያለውን የመረጃ አቅርቦትና ጥራት ችግር በዘላቂነት በመፍታት የሚተላለፉ ውሳኔዎች የሚቀረጹ የፖሊሲና ስትራቴጂ አቅጣጫዎች እና የእቅድና ግቦች ተአማኒነት ባለው መረጃ ላይ የተመሰረቱ እንዲሆኑ ለማስቻል እየሰራ መሆኑም ገልጿል። በዚሁ መሰረት የከፍተኛ ትምህርት የመረጃ ስርዓት መዘርጋቱን ያስታወሰው ተቋሙ የ2018 ዓ ም የመጀመሪያው መንፈቅ ዓመት ሁሉም መረጃዎች ተሟልተውና በየተቋሙ አመራር ተረጋግጠው እስከ ታህሳስ 25 ቀን 2018 ዓ ም ድረስ እንዲገቡና ይህንን ተከታትሎ እንዲያስፈጽም ለኤፌድሪ ትምህርትና ስልጠና ባለስልጣን ኃላፊነት መስጠቱን አስታውቋል በናይጄሪያ ታግተው የነበሩ 24 ሴት ተማሪዎች ተለቀቁ። ከአንድ ሳምንት በፊት ከአዳሪ ትምህርት ቤታቸው ታግተው የተወሰዱ 24 ናይጄሪያውያን ሴት ተማሪዎች ተለቀዋል ሲሉ የሀገሪቱ ፕሬዝዳንት አስታውቀዋል። ታጣቂዎች በናይጄሪያ ኬቢ ግዛት የሚገኘውን የመንግስት የሴቶች አጠቃላይ ከፍተኛ ሁለተኛ ደረጃ ትምህርት ቤት ላይ ጥቃት ፈጽመው አንድ የሰራተኛ አባል መግደላቸው የሚታወስ ሲሆን 25 ተማሪዎችን ደግሞ አግተው ወስደው ነበር። አንዷ ወዲያውኑ ማምለጥ የቻለች ቢሆንም ቀሪዎቹ 24 ሴቶች በታጣቂዎች እጅ ነበሩ። የናይጄሪያው ፕሬዝዳንት ቦላ ቲኑቡ ተማሪዎቹ እንዴት እንደተለቀቁ ግልጽ ባያደርጉም የጸጥታ ኃይሎች ለክስተቱ የሰጡትን ፈጣን ምላሽ አሞካሽተዋል። የአፍሪካ ከፍተኛ የሕዝብ ቁጥር ያላት ናይጄሪያ ከቅርብ ዓመታት ወዲህ የተማሪዎች አፈና በተከታታይ የገጠማት ሲሆን ባሳለፍነው አርብም ከካቶሊክ ትምህርት ቤት የታገቱ ከ250 በላይ ህጻናት አሁንም ጠፍተዋል። ቲኑቡ አክለውም ተመሳሳይ የእገታ ክስተቶችን ለመከላከል ተጨማሪ የሰው ኃይል በተጋላጭ አካባቢዎች ላይ እንዲሰማራ ይደረጋል ብለዋል። እንደ አውሮፓውያን አቆጣጠር ከ2014 ጀምሮ ከናይጄሪያ ትምህርት ቤቶች ከ1500 በላይ ህጻናት ታግተዋል። በዚያን ጊዜ 276 ልጃገረዶች በታዋቂው ኤቺቦክ የጅምላ አፈና ወቅት ታግተው ነበር። የተባበሩት መንግስታት የትምህርት መልእክተኛ ጎርደን ብራውን የታገቱትን ህጻናት ለመመለስ የሚደረገውን ጥረት ለመደገፍ ዓለም አቀፉ ማህበረሰብ የተቻለውን ሁሉ እንዲያደርግ ጥሪ አቅርቧል ሲለ ዘገበው ቢቢሲ ነው። እስራኤል ተጨማሪ የአንድ ታጋች አስክሬን ከሐማስ መረከቧን ገለጸች። የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት እስራኤል በቀይ መስቀል በኩል ሐማስና የፍልስጤም እስላማዊ ጂሃድ ወይም ፒአይጄ በጋዛ ውስጥ ከቀሩት የመጨረሻዎቹ ሶስት ሕይወታቸው ካለፉ ታጋቾች የአንዱን አስክሬን ይዟል ያሉትን ሬሳ ሳጥን መቀበላቸውን አስታውቋል። ይሁን እንጂ የአስክሬኑን ትክክለኛ ማንነት ለማረጋገጥ በቴል አቪቭ ወደሚገኘው የእስራኤል ብሔራዊ የፎረንሲክ ህክምና ማዕከል መላኩንም የጠቅላይ ሚኒስትሩ ጽሕፈት ቤት ገልጿል። ቀደም ሲል በጥምረት ፍለጋውን እያከናወኑ የሚገኙት ፒአይጂ እና ሃማስ ባሳለፍነው ሰኞ በሰጡት መግለጫ በመካከለኛው ጋዛ ውስጥ የአንድ እስራኤላዊ ታጋች አስክሬን መገኘቱን አስታውቀው ነበር ቢሆንም ግን ወደ እስራኤል መንግስት ለማስተላለፍ የቀናት ጊዜ መውሰዱን ኔታንያሁ ቅር እንዳሰኛቸው ተሰምቷል የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት ይህንኑ አስመልክቶ ባወጣው መግለጫ አስክሬኑ ወዲያውኑ ወደ እስራኤል ጦር ተላልፎ አለመሰጠቱን በቀና መንገድ እንደማያየው እና የተኩስ አቁም ስምምነቱ ላይ የተፈጸመ ተጨማሪ ጥሰት እንደሆነም ገልጿል። ታጋቾችን የመመለስ ጥረቱ አሁንም ይቀጥላል ያለው ጽሕፈት ቤቱ የመጨረሻው ታጋች እስኪመለስ ድረስ አይቆምም ማለቱን ሮይተርስ ዘግቧል። የአሜሪካው ልዩ መልእክተኛ ወደ ሩሲያ ሊያቀኑ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ በዩክሬን ያለውን ጦርነት በስምምነት ለማስቆም የሚያስችል ውይይት ለማካሄድ በሚቀጥለው ሳምንት ወደ ሩሲያ ሊያቀኑ መሆኑ ተሰማ። ጉብኝቱ በፕሬዝዳንት ቭላድሚር ፑቲን የቅርብ የውጭ ጉዳይ ፖሊሲ ረዳት ዩሪ ኢቫኮቭ የተረጋገጠ ሲሆን ዩክሬን በሰላም ስምምነት ረቂቁ ላይ ከዋይት ሃውስ ጋር የጋራ መግባባት ላይ መድረሷን ከገለጸች በኋላ የመጣ ነው። ባሳለፍነው ማክሰኞ ትራምፕ ዊትኮቭ የሩሲያውን ፕሬዝዳንት እንዲያገኙ መመሪያ እንደሰጡ የአሜሪካው የጦር ሰራዊት ጸሐፊ ዳንድሪስኮል ደግሞ ወደ ዩክሬን እየተላኩ እንደሆነ መናገራቸው ይታወሳል። ባለ 28 ነጥብ የሰላም ስምምነት ረቂቅ ከወጣ በኋላ በሁለቱም ወገኖች በኩል ያለው መቀራረብ እየጨመረ የመጣ ሲሆን ፕሬዝዳንት ትራምፕም ረቂቁ በሁለት ወገኖች ግብዓት ከተጨመረበት በኋላ በጥንቃቄ መስተካከሉን አስታውቀዋል። ክሬምሊን ጉብኝቱን ከማረጋገጡ በፊት ለሪፖርተሮች ቃለ መጠይቅ ያደረጉት ትራምፕ ከዊትኮፍ ባሻገር በቀደሙት ዲፕሎማሲያዊ ንግግሮች ወቅት ለዋይት ሃውስ አማካሪ ሆነው ያገለገሉት ጃሬድ ኩሽነር በክሬምሊን በሚደረገው ስብሰባ ሊገኙ ይችላሉ ብለዋል። ግጭቱን ለማስቆም ስምምነት ማስጠበቅን ቁልፍ የውጭ ጉዳይ ፖሊሲ ግብ ያደረጉት ፕሬዚዳንቱ ስምምነት ለመስማማት የትኛውም ወገን ቀነ ገደብ እንዳልሰጡ ተናግረዋል። ክሬምሊን ቀደም ሲል ለባለፈው ሳምንት እቅድ የተደረጉ ማሻሻያዎችን ላለመቀበል እንደምትችል በማስጠንቀቅ ሩሲያ በአዲሱ ረቂቅ ስምምነት ላይ እስካሁን እንዳልተማከረች ተናግራ ነበር ሲል ቢቢሲ ዘግቧል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ከሀገሬ ጣቢያው ፕሮግራሞች ጋር መልካም ቆይታ።